ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው፣ እናመሰግናለን። እንደምንዋላችሁ ተመልካቾች ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሆናቸው ታየ ነኝ። የሀገርን እድገት እውን ማድረግ የሚቻለው የሕዝብን ኑሮ መለወጥ የሚያስችል ኢኮኖሚያዊ ብልጽግና በማረጋገጥ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ተናገሩ። የግሉ ዘርፍ ለሀገር ብልጽግና የበኩሉን ድርሻ በላቀ መንገድ እንዲወጣ ማገዝን አላማው ያደረገ የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። የምክክር መድረኩን እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ላህል? የሀገር ብልጽግናን ለማረጋገጥ በተለይም ከንግዱ ማህበረሰብ ምን ይጠበቃል ተብሏል? በውይይቱ የተነሱ ዋና ዋና ሀሳቦች በተለይ በግሉ ዘርፍና ከመንግስት መካከል ያለውን ግንኙነት ለማረጋገጥም እስካሁን እየተሰሩ ያሉት ስራዎች ምንድን ናቸው? ዋና ዋና ሀሳቦችን አጠር አድርገ ለተመልካቾቻችን ብታደርስልን አመሰግናለሁኝ። ሁናቸው እንግዲህ አሁን ዛሬ በእኔ በተገኙበት በዚህ የምክክር መድረክ ላይ ሶስት የመንግስት ሚኒስትሪ ተቋማት ናቸው በጋራ ሆነው ይህን መድረክ ያዘጋጁት። የገቢዎች ሚኒስቴር፣ የንግድና ቀጠናዊ ትስስር ሚኒስቴርና የኢንዱስትሪ ሚኒስቴር እንግዲህ እነዚህ ሚኒስትሪ መስሪያ ቤቶች ዛሬ በፌዴራል ደረጃ ተመዝግበው ከሚሰሩ የአልሚዎች ነጋዴዎች፣ እንዲሁም ደግሞ በኢንተርፕራይዞች ኢንተርፕራይዞች ናቸው እዚህ የተገኙት። ከፍተኛ ኢንተርፕራይዞች ናቸው እዚህ የተገኙት። እንግዲህ በርካታ ሀሳቦች ሲነሱ ነበረ። የኢንዱስትሪ ሚኒስትሩ፣ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ እንዳሉት ከሆነ በተለይ የሀገርን ሉዓላዊነት ለማረጋገጥ ኢኮኖሚ ብልጽግና ለማረጋገጥ ትልቁ መሰረታዊ ነገር ነው፣ የዜጎችን ኑሮ ደረጃ መለወጥ ማሻሻል የሚያስችል የኢኮኖሚ ለውጥ ያስፈልጋል ብለዋል። በዚህም ደግሞ መንግስት የተለያዩ የኢኮኖሚ ሪፎርሞችን እያደረገ ይገኛል። ይህ እንግዲህ በተለይ በንግዱ ማህበረሰብ ላይ ያሉትን ጫናዎች ለመቀነስ የሚያስችሉ መሆናቸውን አንስተዋል። ከዚህ ቀደም በዚህ በንግዱ ማህበረሰብ ውስጥ ይነሱ የነበሩ ቅሬታዎችን ከማስቀረት አኳያ በተለይ የነበሩ ቢሮክራሲዎችን ወይም ደግሞ የስራ ሂደቶችን ማቅለልና ማሳጠረን ጨምሮ የኦንላይን የንግድ ምዝገባና ፈቃድ አሰጣጥ ስርዓትን በመዘርጋት ጭምር ተግባራዊ መደረጉን አንስተዋል። ከስድስት ዓመት በፊት በሺዎች ብቻ ይሰጥ የነበረው የዚህ የኦንላይን ምዝገባ አገልግሎት ዛሬ ላይ ከሁለት ነጥብ አምስት ሚሊዮን በላይ ዜጎች በዚህ በኦንላይን ስርዓት ንግድ ፍቃድ አውጥተው እየሰሩ እንደሚገኙ አንስተዋል። እንግዲህ ወደ ዘጠና በመቶ የአገልግሎቱን ዘጠና በመቶ አካባቢ የሚሆነውን ያክል በኦንላይን እየተሰጠ ስለመሆኑ አንስተዋል። ይህም እንግዲህ ዜጎች ከቦታ ወደ ቦታ ተንቀሳቅሰው ወይም ደግሞ እዛ ቦታ አካባቢ ድረስ ሄደው አገልግሎት ለማግኘት ያደርጉ የነበሩትን ልፋትና ድካም የሚያስቀር ነው ብለዋል። ይህ እንግዲህ እንደ ሀገር እየተከተልን ያለነውን የዲጂታል ስርዓት ጭምር የሚያሳካ እንደሆነ አንስተዋል። እንግዲህ ኢትዮጵያ ይሄ መድረክ አንዱም ለማሳካት የምታልመውን ወደፊት የያዘቻቸውን እቅዶች ጭምር የሚያሳጥም ነው። እንግዲህ የአምራች ኢንዱስትሪውን ዘርፍ በአማካይ ብንመለከት እንግዲህ አሁን ካለበት ከዚህ ከ50 በመቶ በ2022 ወደ 85 በመቶ የማድረስ እቅድ መኖሩን ተነስቷል። ስትራቴጂክ የገቢ ምርቶችን የሚተኩ አምራች ኢንዱስትሪዎችን በማስፋት ረገድ ከ30 በመቶ ወደ 60 በመቶ በ2022 ማሳደግ እንደሚገባም ተነስቷል። ይህ እንግዲህ አሁን ላይ በርካታ ምርቶች በተለይ በሀገር ውስጥ ተኪ ምርቶች እየበዙ እነሱ ከውጭ ገቡ የነበሩ ምርቶችን እየተኩ ይገኛሉ። የወጪ ንግዱንም እንኳን ብንመለከት ከሀገር ይላክ የነበረውን ባለፉት ዓመታት የነበረውን ከዚህ ከሁለት ነጥብ አምስት ሚሊዮን ብዙም ፈቅ ብሎ የማያውቀውን የዚህ ከውጭ በመላክ የሚገኘውን ገቢ አሁን ላይ ባለፉት አስር ወራት ብቻ ከስድስት ነጥብ ሰባት ቢሊዮን ዶላር በላይ ገቢ ማግኘት የተቻለበትም ጭምር ነው። ይህ እንግዲህ በንግዱ ማህበረሰብ ና በመንግስት መካከል ያለው ግንኙነት ምን ያክል እየጠነከረ ስለመሆኑ ማሳያዎች ናቸው። ይህ መተማመን ግን ከዚህ በኋላ ማደግ ና ከፍ ማለት ይጠበቅበታል። አሁን እየተሰሩ ያሉ ስራዎች አሉ። እነዚህ ስራዎች ወደፊት አድገው ሰፍተው መቀጠል እንዳለባቸው በመድረኩ ተነስቷል። አሁን እንግዲህ ከንግዱ ማህበረሰብ የተለያዩ ጥያቄዎች ለኢንዱስትሪ ሚኒስተሩ መላኳን ለበል ለንግድ እና ቀጠናዊ ትስስር ሚኒስተሩ ካሳውን ጎፌ እንዲሁም ደግሞ ለገቢዎች ሚኒስተሯ አይናለም ንጉሴ እየተነሱ ናቸው የሚገኙት በዚህ ላይ ደግሞ ምላሽ የሚሰጡ ይሆናል ለሳቱ ያለኝ መረጃ ይህን ይመስላል ሳምሶን ገድሩ በቀጥታ መስመራችን ተገኝተ ላደረስከ መረጃ ከልብና አመሰግናለን መልካም ጊዜ ሶስተኛው የአማራ ክልል የኢትዮጵያ ታምርት እኛ ምንሸምት ኤክስፖ ማጠቃለያ በጎንደር ከተማ ተካሂዷል። በማጠቃለያው ላይ የተለያዩ ምርቶችን ያቀረቡ አምራቾች ኤክስፖ የገበያ ትስስር እንደፈጠረላቸው ገልጸዋል። ባልደረባችን ወይን ሸደጀኔ በማጠቃለያው ኤክስፖ ቅኝት አድርጋ ተከታዩን ዘገባ አድርሳናለች። ተመልካቾቻችን በታሪካዊቷ ጎንደር ከተማ ላይ ተገኝተናል። ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል ክልላዊ ማጠቃለያ ኢትዮጵያ ታምርት ንቅናቄ እየተካሄደ ይገኛል። በዚህ ንቅናቄ ላይ የተለያዩ አምራቾች ከክልሉ የተውጣጡ ማለት ነው የተለያዩ ምርቶቻቸውን ይዘው ቀርበዋል። አማራ ክልል ላይ ያሉ አምራቾች ምን አይነት ምርቶችን ይዘው ቀርበዋል የሚለውን ደግሞ አብረንም እና ይሆናል። ተከተል ግን ያመጣ ነው። አሁን ማር፣ የዶሮ ስጋ የግባቶችን መኖ ምናምን ነው ያመጣ ነው። የምንደዛይን ኤግዚቢሽን ላይ ተሳተፉ የመጀመራችሁ ነው ወይስ ሶስተኛችሁ ነው? ሶስተኛ ኢትዮጵያ ታምርት ንቅናቄ ሶስተኛው ላይ ነው ተሳተፉ ሶስተኝ ሶስቱን ነው። ምን አይነት እድል ነው ይዞላችሁ መጣ? ለኛ ምርታችንን ለማስተዋወቅና በየትኛውን ቦታ እንደምንገኝ ተዘጋጅቶ እንደሚሰጥ እንደሚሸጥ ዶሮዎች በቅርብ እንዳሉ እንቁላሎች በተመጣጣኝ ዋጋ እንደሚያገኙ እንዲሁም ማሮች የዶሮ መኖች በችርቻሮ በኩንታልም እንደምንሸጥ ይህንን ለእኛም ለመተዋወቁ ለተጠቃሚዎችም ጠቅሞናል። ስማ፣ ምን አይነት እድል ይዞላችሁ መጥቷል? እንደዚህ አይነት ኤግዚቢሽን እንግዲህ እንደዚህ አይነት ኤግዚቢሽኖች በእኔ እምነት ምርታችን ለማስተዋወቅ ከፍተኛ አስተዋጽኦ ያደርጋሉ ብዬ አስባለሁ። የመጀመሪያችን ለእኛ ትልቅ ፕሮሞሽን ይሆናል ብዬ አስባለሁ። ማሽኑ ጥጥ ፍሬውን ከጥሬ ጥጡ ይለይና አቅልሏል አቅልሏል በከፊል አቅልሏል። ኤግዚቢሽን መቅረቡ ለእኛ ጥሩ እድል ነው። ለአንዳንዱ አስተዋጽኦ ይሆነናል። አንዳንድ የውጭ ኢንቨስተር ለማድረግ ያገናኝሻል። እኛ እያቀረብን ያለ ነው የተለያዩ የትራንስፎርመር ምርቶችን ነው። ከ50 እስከ 400 ኬቪ ድረስ በ15 እና በ33 አማራጮች እያቀረብን እንገኛለን። አሁን ላይ ያሉት ደንበኞቻችን እያቀረብን ያለ ነው ለኢትዮጵያ ኤሌክትሪክ ኃይል አገልግሎት ነው እና ከሶስት ክልሎች ጋር አብረን እየሰራን እንገኛለን። ከድሬዳዋ ከሐረር እና ከአማራ ክልል ጋር እየሰራን እንገኛለን። ትራንስፎርመሮችን በተለያዩ አማራጮች እያቀረብን እንገኛለን። እያመረትን ያለ ነው በሀገር ውስጥ ባለሙያዎች ነው። ከዛ በተጨማሪ አብዛኛው ማቴሪያል እንደሚታወቀው ከውጭ ኢምፐርት ተደርጎ ነው ከዚህ የሚሰራው እና የውጭ ፎሬን ከረንሲ በማስቀረት እዚህ በማቅረብ እያቀረብን እንገኛለን። ተመልካቾቻችን የኢትዮጵያ ታምርት ንቅናቄ በ2014 ዓ ም ሚያዝያ ወር ላይ ነበር የተጀመረው። ዋነኛ ዓላማው በኢንዱስትሪ ዘርፍ የሚታየውን ማነቆች ለመፍታት ያለመ ነበረ። በአማራ ክልል ላይም የኢትዮጵያ ታምርት ንቅናቄ ሲካሄድ ለሶስተኛ ጊዜ ነው። በዚህ በአማራ ክልል ያሉ አምራች ኢንዱስትሪ ዘርፍ ላይ የተሰማሩ ባለሀብቶች ወይም አምራቾችን ችግር ለመፍታት ታዲያ የክልሉ መንግስት እየሰራ እንደሆነ ተገልጿል። እኛም በዝግጅቱ ላይ ተገኝተን የነበረን ቅኝት ይህን ይመስል ነበር። ለኢቲቪ ዘገባ ወይን ሸደጀኒ ነኝ ከጎንደር ከተማ። ወጋገን ካፒታል ኢንቨስትመንት ባንክ የቅድመ ዝግጅት ስራዎችን አጠናቆ አገልግሎት መስጠት መጀመሩን አስታወቀ። ባንኩ በኢትዮጵያ ካፒታል ገበያ ለሚሳተፉ የግልም ሆነ የድርጅት ደንበኞች ፍላጎት ተኮር የኢንቨስትመንት ባንኪንግ አገልግሎት እንደሚሰጥ ተገልጿል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩታዊት ዳዊት ባንኩ የሰነደ መዋለ ንዋይ ግብይት ላይ የምክር አገልግሎት የመስጠት፣ የሰነደ መዋለ ንዋይ አውጭና ገዢ የማገናኘትና ሌሎች ተዛማጅ አገልግሎቶችን እንደሚሰጥ አብራርተዋል። ወጋገን ካፒታል ኢንቨስትመንት ባንክ በዘርፉ ፈርቀዳጅ አሰራሮችን በታማኝነትና በፈጠራ ላይ ተመርኩዞ ትርጉም ያለው ለውጥና ስኬት ለማስመዝገብ ይተጋል። በዚህ በዘርፉ ያለውን ከፍተኛ የአገልግሎት ፍላጎት ክፍተት ለማሟላት የተመሰረተው ባንካችን የካፒታል አስተሳሰብን በማመቻቸት ኢንቨስትመንትን ለማስፋፋትና የኢኮኖሚ እድገትን ለማፋጠን ትኩረት ሰጥተን የምንሰራበት ይሆናል። የኢትዮጵያ ሰነደ መዋለ ነዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል የካፒታል ገበያውን ለማሳደግ የግሉ ዘርፍ ድርሻ የጎላ መሆኑን ተናግረዋል። በዘርፉ የተሰማሩ ተቋማትም ሁሉም የማህበረሰብ ክፍል በሚረዳው መልኩ ግንዛቤ የመፍጠር ስራ ሊሰሩ እንደሚገባም የገለጹት ኦርዲናሪ፣ ኢትዮጵያውያን ለዕለት ተዕለት የቆጠባ የኢንቨስትመንት የኮንሳምሽን ውሳኔ ለሚወስኑ ሰዎች በማይገባ መልኩ ካፒታል ማርኬትስን እንዳንሰራው በጣም አስጠነቅቃለሁ። በተለይ ኬንያ ኢስት አፍሪካ ላይ እየተማርነው ነገሩ እሱ ነው። ምን ታስባላችሁ ስለ ስቶክ ኤክስቼንጁ ስንላቸው ይሄ እኮ ብሪቲሾች የገነቡት ተቋም ይሉናል። ስለዚህ ይሄ ፊው ቴክኖክራትስ ገንብተውት ጥለውት የሄዱት ተብሎ እንዳንወቀስ ለኢትዮጵያውያን የገባ የቀለለ ገበያ ማድረግ በጣም በጣም ያስፈልጋል። እሱ ነው አደራ ምለው ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም እየተሸጠ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ95 ሳንቲም እየገዛ በ134 ብር ከ59 ሳንቲም እየሸጠ ይገኛል። ተጨማሪ መረጃዎችን አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ሆናቸው ታየ ነበርኩ። በሰላም ዋሉ።